ጤና ይስጥልኝ! የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ። ሰላምታችን በያላችሁበት ይድረስ። እናው አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ሰብአዊና ቁሳዊ ጉዳት እያደረሰ ቀጥሏል። በዛሬው ዕለት በጎጃም የተለያዩ አካባቢዎች ሰፊ ውጊያ ተቀስቅሷል። የአማራ ፋኖ ብሔራዊ ኃይል ሚኒልክ እዝ በበኩሉ በዘመቻ አባናዶ የተገኙ ድሎችን አስጠብቀን አዳዲስ ድሎችን እያስመዘገብን እንቀጥላለን ሲል አስታውቋል። በዝርዝር እንመለከታለን። የኬንያ መንግስት በኢትዮጵያ ታግቶ የነበረ ዜጋውን ገንዘብ ከፍሎ ማስለቀቁ ተሰማ። በኢትዮጵያ ታግቶ የነበረ ኬንያዊ በ3 ሚሊዮን የኬንያ ሽሊንግ ክፍያ መለቀቁን የኬንያ ባለሥልጣናት ናቸው ያስታወቁትም። ታግቶ የነበረው ሰው ታዲያ ከሀገሪቱ ፕሬዚዳንት ጋርም ተገናኝቷል። በዝርዝር እናየዋለን። የሀሳብ ልዩነትን በጦርነት ለመፍታት የሚደረግ ሩጫ መቆም አለበት አሉ የቀድሞው የታማን ጆር ሹም ጀራል ሳሙራ የኑስን። በትግራይ ክልል ውስጥ የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ አለ ሲሉ ተናግረዋል። ሳሙራ የኑስን ጀነራል ሳሙራ የኑስ የተናገሩትና በመንግስት ሚዲያዎች የቀረበውን ሐሳብ በዝርዝር እንመለከታለን። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኤል ኦቤድ ከተማ አቅራቢያ በሐዘን ስነስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ አርባ ሰዎች መገደላቸውና ባለስልጣናትና አክቲቪስቶች ተናገሩም። ሰኞ ተፈጽሟል የተባለው ጥቃት አሁንም አነጋጋሪ ሆኗል። በሱዳን የፈጥኖ ራሽ ኃይልና ወታደራዊ ኃይሎቹ የሚያደርጉት ውጊያ ዓለምን ያሳዘኑ ክስተቶችን በዜጎች ላይ እያሳረፈ ይገኛል። በዝርዝር እናየዋለን። የ34 ዓመቱ ዞህራን ከዋሜ ማምዳኒ የኒውዮርክ ከንቲባ ሆኖ መመረጡ አነጋጋሪ ሆኗል። በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በመምረጥ የመጀመሪያው ሙስሊም በመሆን ታሪክ ሰርቷል። ይህ አዲስ ተመራጭ ከንቲባ ኢትዮጵያን ጨምሮ ምስጋናውን አቅርቧል። እንዴት የሚለውን አብራችሁ ውስጥ ቆዩ፣ በዝርዝር ትሰሙታላችሁ። ወደ ዝርዝሩ አልፋለሁ፣ አብራችሁ ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ቀጥሏል። በዛሬው ዕለት በጎጃም የተለያዩ አካባቢዎች ውጊያ ተቀስቅሷል። የአማራ ፋኖ ብሔራዊ ኃይል መኒልክዝ በበኩሉ በዘመቻ አባ ናዶ የተገኙ ድሎችን አስጠብቀን አዳዲስ ድሎችን እያስመዘገብን እንቀጥላለን ሲል አስታውቋል። በክልሉ ሰሜን ሸዋ ዞን መንዝና መራቤቴ የቀጠናዎች በተደረጉ ውጊያዎች በአገዛዝ ጦር አየር ወለድ ኮማንዶ ክፍለ ጦር ላይ ከባድ ኪሳራ በማድረስ ድል አድርገናል ሲሉ የፋኖ ኃይሎች ጨምሮ አስታውቋል። ጥቅምት 25 2018 ዓ ም የፋኖ ኃይሎች ከ14ኛ አየር ወለድ ኮማንዶ የአገዛዝ ጦር ጋር ከባድ ውጊያ ማድረጋቸውን አፋ አድሸዋ ጠቅላይ ግዛት እዝ ነው ያስታወቀው። በዞኑ መንዝ ቀጠና ከመሃል ሜዳ ከተማ ቅርብ ርቀት ክምር ድንጋይ በተባለ አካባቢ በተደረገ ውጊያ በአገዛዙ አየር ወለድ ኮማንዶ ጦር ላይ ድል ተቀናጅተናል ሲሉ ነው የፋኖ ኃይሎች ጭምር ያስታወቁትም። በአካባቢው በተደረገ ውጊያ ላይ ከባድ መሳሪያዎችን በስፋት የተጠቀመ አገዛዝ ጦር በንጹሐን ላይ ከባድና ቀላል ጉዳት ደርሷል ተብሏል። በተመሳሳይ በመርሐቤቴ የቀጠና የፋኖ ኃይሎች ከሬማ ወደ መርሐቤቴ የዓለም ከተማ በሁለት ተሽከርካሪዎች ሲጓዝ በነበረው የአገዛዙ ጦር ላይ 101ኛ አየር ወለድ ኮማንዶ ክፍለ ጦር ላይ በከፈቱት የደፈጣ ውጊያ በርካታ ወታደሮች መገረላቸውን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዝን ያስታወቀው። የፋኖ ኃይሎች የደፈጣ ውጊያ የከፈቱት አገሪት ቁምባ በተባለ አካባቢ መሆኑ ነው ያስታወቀው። አፋባ አፋባ ጨምሮም በሁለት ተሽከርካሪ ተጭኖ የነበረው የአገዛዙ ጦር አየር ወለድ ኮማንዶ አባላት ሙሉ ለሙሉ ተደምሰዋና ያለው ይህ የፋኖ ውጊያ ከሁለት ክፍለ ጦሮች የተውጣጡ የፋኖ አባላት በአማራ ፋኖ ቢሮ የካይል ደቡብ አማራ ቀጠና አሳምነው እዝ ወታደራዊ አዛዥ በሆነው አርበኛ ባዩ ያለባቸው ተመርተው የፈጸሙት ጀብዶ ነው ብሏል። ይህን ያካሄዱትን ከፍተኛ ውጊያ ድል አምጥቶልናል፣ ምን ያለው በተመሳሳይ በጎንደር ከተማ ቅርብ ርቀት ወይንዬ የተባለ ቦታ ላይ በተደረገ ውጊያ የአገዛዝ ጦር ላይ ጉዳት ማድረሳቸውን ያስታውቅ። ፋኖ አይሎች ኃይሎች ብርቧክስ አካባቢ ከአገዛዝ ጦር ጋር ከባድ ውጊያ አድርገናል ሲሉ አስታውቀዋል። ጥቅምት 252018 ዓም ምት በተደረገው በዚህ ውጊያ ፋኖ ድል አስመዝግበናል ሲል ያስታውቀው የአማራ ፋኑ ብሄራዊ ሀይል ሰሜን አማራ ቀጠና በላይ ዘለቀዝ ነው። በወሎ ቀጠና የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ የአማራ ፋኖ ብሔራዊ ኃይል ምንሊክዝ በዘመቻ አባናደው የተገኙ ድሎችን አስጠብቀን አዳዲስ ድሎችን አስመዝግበን ቀጥለናል ሲል አስታውቋል። ጥቅምት 25218 ዓ ም ጋሽና ከተማ ቅርብ ርቀት በጥምጣማት በተባለ አካባቢ በተደረገ ውጊያ በርካታ የአገዛዙ ወታደሮች የሞትና የአካል ጉዳት አድርሶባቸዋል ሲሉ የፋኖ የመረጃ ምንጮች ለኢትዮንስ ተናግረዋል። ባለፉት ሶስት ቀናት የፋኖ ኃይሎች ዋርላ፣ ዳውንት፣ ጋዞ፣ አንጎት ወረዳዎችን የተቆጣጠሩ ሲሆን የፋኖ ኃይሎች ከዘመቻ አባናዶ በድል መጠናቀቅ በኋላ በርካታ ቁጥር ያለው እግረኛና ኮማንዶ ሰራዊት ወደ ቤተ አማራ ወሎ በማስገባት በመካናዝድና አየር በጀትና በድሮን ታግዞ በሙሉ አቅም ወደ ማጥቃት የገባውን ያገዛዙን ሰራዊት ምሽግ ለቆ ወደ ፋኖ ቀጠናዎች እንዲገባ ማድረግ በአውደ ውጊያ ድል እያደረግን ነው እንገኛለን ሲሉን ያስታወቁት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሜሊክዝ እንዳስታወቀው ከሆነ በቀጠናው ስቦ ማስገባት እየመታ እንገኛለን ብሏል። በዛሬው ዕለትም ጥቅምት 26 2018 ዓ ም በጎጃም የተለያዩ አካባቢዎች ውጊያ መቀስቀሱ የኢትዮንስ የፋኖ የመረጃ ምንጮች ተናግረዋል። ከባህር ዳር ከተማ ቅርብ ርቀት በምትገኘው መሸንቲ ከተማ ላይ የደፈጣ ውጊያ በመክፈታቸው ሲሰማ በማቻከል ደንበጫና አዲስ ቅዳም ደግሞ ውጊያ መቀስቀሱን የተሰማው የፋኖ ኃይሎች ከጠዋት ጀምሮ ወደ አዲስ ቅዳም ከተማ በመግባት ውጊያ መክፈታቸውን የተናገሩት የከተማዋ ነዋሪዎች ፋኖ ወደ ከተማዋ ሲገባ የአገዛዝ ጦር በበኩሉ በቅርብ ርቀት ወደሚገኘው አዲጓማ ተራራ ሸሽቷል ብለዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ በበኩሉ በፋኖ ኃይሎች ወደ አዲስ ቅዳም ከተማ በመግባት ውጊያ መክፈታቸውን አረጋግጠዋል። በተመሳይ በምዕራብ ጎጃም ዞን ደንበጫ ወረዳ ዋድ ኢየሱስ ከተማ እንዲሁም በምስራቅ ጎጃም ዞን ማቻከል ወረዳ አማኑኤል ከተማና ቅዳማን ወርቅማ የተባለ አካባቢ ከባድ ውጊያ መቀጠሉን የፋኑ የመረጃ ምንጮች ተናግረዋል። በወረዳዎቹ በቀጠለው ውጊያ የደረሰው ሰብአዊና ቁሳዊ ጉዳት ለጊዜው በዝርዝር ለማወቅ እንዳልተቻለ ነው የኢትዮንስ የመረጃ ምንጮች የተናገሩት። የኬንያ መንግስት በኢትዮጵያ ታግቶ የነበረ ዜጋውን ገንዘብ ከፍሎ ማስለቀቁ ተሰምተዋል። ይህ የታግቶ የነበረ ሰው ታዲያ ሶስት ሚሊዮን የኬንያ ሽilling ክፍያ ከፍሎ የተለቀቀ ሲሆን የኬንያ ፕሬዚዳንት በቤተ መንግስታቸው አግኝቶ አነጋግረውታል። በአማራ ክልል ደብረ ብርሃን ከተማ ጥቅምት 18 ቀን 2018 ዓ ም ከስራ ቦታው ታግቶ የነበረው አንድ ኬንያዊ 3 ሚሊዮን የኬንያ ሽሊንግ ቤዛ ክፍያ ከከፈለ በኋላ ተለቋል የተባለው የኬንያ ካቢኔ ጉዳዮች ኃላፊ ሙሳሊም ሙዳቪኒ እንደገለጹት ከሆነ ሳሙኤል በሙቡጋ የተባለ ግለሰብ በ13 ሚሊዮን የኬንያ ሽሊንግ የቤዛ ክፍያ ከተፈጸመ በኋላ ተለቆ ወደ ኬንያ ተመልሷል ብሏል። ግለሰቡ ከአዲስ አበባ 120 ኪሎ ሜትር ርቀት ላይ በምትገኘው ደብረ ብርሃን ከተማ አንድ የመስታወት ፋብሪካ ውስጥ ስራ አስኪያጅ እንደነበረ የኬንያ መገናኛ ብዙኃን ዘግቧል። የብልጽግናው አገዛዝ የአገሪቱ ዜጎች የሚታገቱ የሚታፈኑበት በአዲስ አበባ ዙሪያ መሆኑን ብዙ ጊዜ ቢክድም አሁን ላይ የውጭ ዜጎች ጭምር የሚታገቱበት ሁኔታ በደብረ ብርሃን አቅራቢያ ተፈጥሯል። በአብዛኛው የአገዛዙ ወታደራዊና የደነት ሰዎች በትብብር የሚፈጽሟቸው እገታዎች እና አገዛዙ ለካድሬዎቹ የገንዘብ ማግኛ አድርጎ ያስቀጥላቸው ግልጽ ዘረፋዎች ሆኖ መጥተዋል። ግለሰቡ ከአዲስ አበባ በቅርብ ርቀት ባለው ደብረ ብርሃን ሲታፈን ያገዛዙ ባለስልጣናትም ሆነ የሚመለከታቸው አካላት ዝምታ መርጠዋል ነው የተባለው። ሳሙኤል ሙምባጉ ከታገተ በኋላ በኢትዮጵያ የሚገኙ የኬንያ ኤምባሲ ባለፈው ማክሰኞ ጉዳይ ላይ የኢትዮጵያ ባለስልጣናት ማሳወቁና ለማስለቀቅም መንግሥት ድርድር ማካሄዱን የተሰማው። በተጨማሪ የኬንያ ኤምባሲ፣ የኢትዮጵያ ኤምባሲ፣ ታጋቹ ቤተሰቦችና አሰሪው ግለሰቡ እንዲለቀቅ በመደራደር መርዳታቸውና አሰሪው ቤዛው ከተከፈለ በኋላ ሰኞ ጥቅምት 24 ቀን 2018 ተለቋን ተብሏል። የኬንያ ካቢኔ ጉዳዮች ጽፈት ቤት ዛሬ ጥቅምት 26 ቀን 2018 ዓ ም ሳሙኤል ሙባጉ በኢትዮጵያ መንግስት በኬንያ ኤምባሲ በድርጅቱና ቤተሰቦቹ ጥረት ተለቋል ማለት አስታውቋል። ይህ ታግቶ የነበረው ሰው ታዲያ ከሀገሪቱ ፕሬዚዳንት ዊሊያም ርቶ ጋር መገናኘቱም ነው የተሰማው። የሀሳብ ልዩነትን በጦርነት ለመፍታት የሚደረግ ሩጫ መቆም አለበት አሉ የቀድሞ የታማጆር ሹም ጄኔራል ሳሙራ ዩኑስም። በአብይ አህመድ አገዛዝ ልዩ ጥቅማቸው ተከብሮላቸው ከስልጣናቸው የሸሹትና ከትግራይ ኃይሎች ራሳቸው የንጠሉት ጄኔራል ሳሙራ ዩኑስ አሁንም ለብልጽግና አገዛዝ የሚመቹ ሀሳቦችን በመስጠት ቀጥለዋል። በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ ነው እኒሁ የቀድሞ የመከላከያ ሰራዊት ጠቅላይ ኢታማጆር ሹም ጄኔራል ሳሙራ ዩኑስ የተናገሩትም ልዩነቶችን በሰላምና በሰላም ብቻ መፍታት አለባቸው ሲሉ ለአገዛዙ ሚዲያዎች ተናግረዋል። ጄኔራሉ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻላቸው የተቀሰቀሰው ጦርነት የትግራይን ሕዝብ ከባድ ጉዳት አድርሶበታል። ሕዝቡ እስካሁን ድረስ የጦርነቱ ጦስ በጫንቃው ተሸክሟል ብለዋል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ሲሉ አሳስበዋል። የጄኔራሉ ንግግር የመጣው በቅርብ ጊዜያት የብልጽግናው ጠቅላይ ሚኒስትር ኢታማጆር ሹምና የትግራይ ወታደራዊ ኃይሎች ጦርነት እንደሚቀሰቀስ የፕሪቶሪያው ስምምነትም አንዳቸው እንዳፈረሱት እርስ በራሳቸው የሚካሰሱበት ጊዜ ነው። ጀነራል ሳሙራ ዩኑስ ከዚህ ቀደም የተፈጸመውን ከባድ ስህተት የትግራይ ህዝብ ዋጋ መክፈሉን የተናገሩ ሲሆን አሁን የትግራይ ህዝብ ጦርነት በቃኝ ብለዋል ሲሉ ለአዲስ ዘመን ጋዜጣ ተናግረዋል። ለአገዛዙ ሚዲያ በዚህ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ህዝቡ ይህንን የመደገፍ ሀሳብ እንደሌለው ሲገልጽ ሰምተዋል። ጀነራሉ ጦርነት ብታሸንፍም ባታሸንፍም ጣፋጭን አያውቅም። በክልሉ በርካታ ወጣት ህይወቱን አጥቷል። እናቶችም በአዘን ተጉድተዋል፣ ተቸግረዋል። በመሆኑም ህዝቡ ተደጋጋሚ ውጊያ ውስጥ ሊማ

ልዩነቶችን በሰላምና በሰላም ብቻ መፍታት አለባቸው በሚል እምነት መጽናት እንደሚያስፈልግም ነው ጄኔራሉ የተናገሩት የተባለው። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠው ወሬ የሚለፈልፉ የጦር ጄኔራሎችን እየሰማሁ ነው የሚሉት ጄኔራል ሳሙራ ይኑስ፣ ይህ የግላቸው ሀሳብ ሊሆን ይችላል፣ እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ ችግሮችን፣ በተለይም ደግሞ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያ ጉዳያቸው ሊያርጉት ይገባል ማለት የቀድሞ ጓዶቻቸውን ተችተዋል። ጄኔራል ሳሙራ ይኑስ በቅርብ ጊዜ አስመራን እንይዛለን፣ ቀይ ባህርን እናስመልሳለን፣ አሰብን ይዘን አጠቃላይ እንቆያለን የኢሳያስ አገዛዝም አይችለንም የሚሉ ሀሳቦች በማህበራዊ ሚዲያ ተናግረዋል ተብሎ ሲንሸራሸርባቸው የነበረ ቢሆንም ሀሳቡን በተመለከተ ግን ሀሰት ነው ማላሉም ወይም የኔም ነው ሳይሉም እንዲህ አይነት ሀሳቦችን ድጋሚ በብልጽግና ሚዲያ መናገራቸውን የተሰማው። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኤልኦቤድ ከተማ አቅራቢያ በሀዘን ስነስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ አርባ ሰዎች መገደላቸው ባለስልጣናትና አክቲቪስቶች ተናግረዋል። ሰኞ ዕለት አሉ አቢብ ተብላ በምትጠራው መንደር ድንኳን ውስጥ ተሰብስበው በነበሩ ለቀስተኞች ላይ ለተፈጸመው ጥቃት የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ጥያቄ አድርገዋል። ፈጥኖ ደራሽ ኃይሉ እስካሁን ስለ ጥቃቱ አስተያየት አልሰጠም። በጥቃቱ የተጎዱት አብዛኛው ሰዎች ህይወታቸው ያለፈው ኤል ኦቤድ ውስጥ በሚገኘው ሆስፒታል እየተወሰዱ ሳለ እንደሆነም ተሰምተዋል። ስትራቴጂካዊ ጠቀሜታ ያላት ኤል ኦቤድ የሱዳን ዋና ከተማ ካርቱም በምዕራብ ከሚገኘው ዳርፎር ግዛት ጋር የምታገናኝ ከተማ ናትም። ቢቢሲ በነዳጅ ሀብት በበለጸገው ኮርዶፋን ውስጥ በሚደረገው ውጊያ እየተጠናከረ የመጣ መሆኑን እየዘገበ ሲሆን ሀያ ሺህ ገደማ ነዋሪዎች ወደ ኤልኦቤድ ሸሽተዋልም ብሏ። ነዋሪዎቹ የተፈናቀሉት ከሳምንት በፊት የፈጥኖ ራሽ ኃይሉ በግዛቱ ውስጥ በምትገኘው ባራን ከተማ መቆጣጠሩን ተከትሎ ነው። ከተማዋ የተያዘችው በዳርፉር የሱዳን ጦር ጠንካራ ይዞታ የነበረችው ኤልፋሽር ከተማ አር ኤስ ኤፍ በገባችበት ተመሳይ ጊዜ ነው። የፈጥኖ ራሽ ኃይሉ ተዋጊዎች ኤልፋሽርን ከተቆጣጠሩ ጊዜ አንስተው የጅምላ ግድያ፣ ወሲባዊ ጥቃት፣ አፈናና ሰፊ ዝርፊያ እንደፈጸሙ መረጃዎች አመላክተዋል። የተባበሩት መንግስታት የአርሲፍ ተዋጊዎች ባራ ከተማ ውስጥ ህ ከህግ ውጭ የሆኑ ግድያዎች እንደፈጸሙ መረጃዎች እንደደረሱት በይፋ አስታውቋል። የአርሲፍ መሪ ተፈጽሟል የተባሉት ጥሰቶችን ለመመርመር ቃል የገቡ ሲሆን የፍጥኖ ራሽ ኃይሉም ኤልፋሽር ውስጥ የተፈጸመ ግድያ ማንነት ላይ ያነጣጠረና ና አረብ ባሉን ሰዎች ላይ የተፈጸመ ስለመሆኑ በሰፊ የሚያቀርበው ወንጀላ ውድቅ ያደርጋል። ዓለም አቀፍ ወንጀል ፍርድ ቤት በበኩሉም የአይነቱ ድርጊት የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ተብሎ ሊፈረጁ እንደሚችሉ አስጠንቋል። ፍርድ ቤቱ ይህን መግለጫ ያወጣው የምግብ ደህንነት ላይ የሚሰራ ዓለም አቀፍ ቡድን ባለሙያዎች የሰጡትን ማረጋገጫ ተከትሎ ነው። ፈጥኖ ራሽ ካይሉ ላለፉት 18 ወራት ኤልፋሽር ላይ ባድረጉ ከበባ ምክንያት የከተማ ነዋሪዎች በጠኔ እየተሰቃዩ መሆኑን ባለሙያዎች አረጋግጠውለታል። ኢንተግሬትድ ፎር ሴኩሪቲ ፌዝ ኔትወርክ የተሰኘ ይህ በተመድ እውቅና የተሰጠው ቡድን በደቡብ ኮርዶፋን ግዛት በምትገኘው ካዱግሊ ከተማ አስከፊ የራብ ደረጃ ላይ መድረሱን ገልጿል። ይቺ ከተማን በተመሳሳይ ባሬሴፍ ከበባ ውስጥ ተደርጎባታል ነው የተባለው። የተባበሩት መንግስታት ድርጅት ዋና ጻፊ አንቶኒ ጉተ ሱዳን ውስጥ የሚታየው ሰብአዊ ቀውስ በፍጥነት እየተበባሰ እንደሆነ በማስጠንቀቅ በአገሪቱ የሚካሄደው ጦርነት በአስቸኳይ እንዲቆም ጠይቀዋል። ሱዳን ውስጥ ያለው አስከፊ ቀውስ ከቁጥጥር ውጭ እየሆነ ነው ሲሉ ዱሃ ከተማ ውስጥ በተካሄደ ስብሰባ ላይ መናገራቸውም ተሰምተዋል። ኤልፋሸር ና በዙሪያ ያሉ አካባቢዎች የመከራ የረሃብ የውከትና ና የመፈናቀል መካከል ሆነዋል። ባለፈው ሳምንት መጨረሻ ፈጥኖ ራሽ ኃይል ወደ ኤልፋሸር ከገቡ ወዲህ ደግሞም አሁን ላይ ሁኔታው ከቀን ወደ ቀን እየተባሰ ሄዷል ማለታቸውን የፈረንሳዩ ዜና ወኪል ኤፍፒ ዘግቧል። የ34 ዓመቱ ዞህራን ከዋሜ ማምዳኒ የኒውዮርክ ከንቲባ ሆኖ መመረጡ አነጋጋሪ ሆኗል። በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በመመረጥ የመጀመሪያው ሙስሊም በመሆን ታሪክ ሰርቷል የተባለ ግለሰብ ኢትዮጵያንም ሲያመሰግን ተሰምቷል። ዲሞክራቲክ ሶሻሊስት እንደሆነ የሚናገረው ዞራን ከተመረጠ ለኒውዮርክ የሚመድበውን በጀት እንደሚገድቡ ፕሬዚዳንት ዶናልድ ትራምፕ ደግሞ ዝተው ነበር። ዞራን ምርጫውን ካሸነፈ በኋላ ባድርገው ንግግር ቤተሰቦቹና ባለቤቱም አመስግኗል። የእናንተ ልጅ በመሆን የኮራለው እዚህ የደረስኩት በእናንተ ነው ሲሉ ለወላጆቹ ምስጋና አቅርቧል። በዚህ ቅጽበት ከአንቺ ውጭ ማንም ከጎኔ እንዲሆን አልሻም ሲል ባለቤቱ ሪማን አመስግኗል። ወዳጆቼ የፖለቲካ ስራው መንግስት ጥለናል ሲል ነው የተናገረው። ድምጻቸውን የሰጡ የኒውዮርክ ነዋሪዎችም ለውጥ እንዲመጣ መፍቀዳቸውን እንዳሳዩት ሲናገር ተደምጧል። ዞራን የኒውዮርክ ከንቲባ እንዲሆን ንቅናቄ ያደረጉና ድምፅ የሰጡ ነዋሪዎች በንግሩ ሳይጠቅስ አላለፈም። የመናውያን የመደብር ባለቤቶች፣ ሴኔጋላውያን የታክሲ ሹፌሮች፣ ኡዝበኪስታናውያን ነርሶችና ኢትዮጵያን አክስቶች ሲል ድጋሚ የሰጡትን ዘርዝሯል። ዞራን ባደረገው የ30 ደቂቃ ንግግር በዚህ ጨለማ የፖለቲካ ዘመን ኒውዮርክ ብርሃን ትሆናለች ሲልም ተደምጧል። ዶናልድ ትራምፕ ንግግሬን እንደተመለከተው እንደሆነ አውቃለሁ። አራት ቃላት ልናገር ፈልጋለሁ፣ ድምፅ ከፍ አድርጎ እኛም ጋር ለመድረስ ሁላችንም ማለፍ አለብህ ሲልም ዞራን ተናግሯል። ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ተጀምሯል ሲሉ ምላሽ ሰጥተዋል። ዞራን አንጋፋ ፖለቲከኛና የቀድሞ የኒውዮርክ ከንቲባ የሆኑት አንድሪው ኩሞዋን አሸንፎም የዲሞክራቲክ ፓርቲ ዕጩ መሆኑን በርካታ የፖለቲካ ታዛቢዎች ማስደነቁ ይታወሳል የግራ ዘመን ፖለቲከኞች የፍልስጤማውያን መብራት ተሟጋች የስደተኞች ልጅ ሙስሊም የሆነው ዞራን የበርካታ አመታት ልምድ እንዲሁም የቢሊኖሮች ድጋፍ ያላቸው አንድሪ ኩሞን ያሸነፈው ተብሎ አልተጠበቀም ነበር። የዞራን የምርጫ ቅስቀሳ ከ በላይ በጎ ፈቃደኞች እንዲሁም በአሜሪካ ፖለቲካ ተራማጅ በሚባሉ ና በስመጥር ፖለቲከኞች በርኒሳንደርስ አሌክሳንድሪያ ኦካሲዮ ኮርትዝ ባሉት ድጋፍ የተቸረው ነበር። ዞራን የምርጫ ቅስቀሳውን ያደረገው በሀብት ክፍፍል፣ የህዝብ አገልግሎት በማስፋፋትና የከተማ ድህነትን ለመለወጥ ያለሙ ተራማጅ ፖሊሲዎችን አተኩሮ ነው። ዞራን በኒው ኒውዮርክ ሁሉም የአውቶብስ የትራንስፖርት አገልግሎት ነጻ፣ እንዲሁም የቤት ኪራይ እንዳይጨምር እግድ መጣል፣ በማህበራዊ የቤት ልማት ተመጣጣኝ ቤት መገንባት፣ ከተማዋ የምትቆጣጠራቸው የገበያ መደብሮች ጤናማ የሸቀጣሸቀጥ ፍጆታዎች በአነስተኛው ዋጋ ማቅረብ፣ ነጻ የልጆች እንክብካቤ የሚሉ የነዋሪዎችን ህይወት ማሻሻል ላይ ያተኮሩ ፖሊሲዎችን አቅርቦ ተመራጭ ሆኗል በማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።